ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻንላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ዛሬ የሚደረጉ ተጠባቂ ጨዋታዎች ያሉ በአውሮፓ ቻምፒየንስ ሊግ፣ ሰፋ ያለ ጊዜያችንንም እሱ ላይ እናጠፋለን ወይም ደግሞ እሱን መረጃ በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ከዛ በተጨማሪ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር መረጃዎችን እናነሳለን። ከሀገር ውስጥም እንግዲህ የኢትዮጵያ ፕሪምየር ሊግ ሁለት ጨዋታዎች ዛሬ ይደረጋሉ። እነሱንም የጨዋታ ጠቋሚዎች ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን በመጠቆም እንጀምር። በኢትዮጵያ ፕሪሚየር ሊግ ዛሬ ሁለት ጨዋታዎች ቀጥለው ይደረጋሉ። እኛ ስቱዲዮ በገባንበት ሰዓት አንድ መርሃ ግብር እየተደረገ ይገኛል። የ25ኛ ሳምንት ሁለት ጨዋታዎች ናቸው ዛሬ የሚደረጉት። ቀደም ብሎ ቀን 9 ሰዓት የጀመረ ጨዋታ ለኢትዮጵያ መድን ከአዳማ ከተማ ጋር መርሃ ግብራቸውን እያደረጉ ይገኛሉ። ከዛ በተጨማሪ ግን ሌላኛው ምሽት 12 ሰዓት ላይ የሚደረገው የድሬዳዋ ከተማና የኢትዮ ኤሌክትሪክ ጨዋታ ነው። እነዚህን ሁለት ጨዋታዎች ያስመልክተን በኋላ ላይ በስፋት የምናነሳቸው ነጥቦች ይኖሩናል። እነዚህ ሁለት ጨዋታዎች ግን ዛሬ ይደረጋሉ። በአውሮፓ ቻምፒየንስ ሊግም እንዲሁ ዛሬ የሚጠበቁ ሁለት ጨዋታዎች ናቸው የሚደረጉት። ሪያል ማድሪድ በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢዩ ከአርሰናል ጋር ጨዋታውን ያደርጋል። ሌላኛው ኢንተር ሚላን በሜዳው ጁሴፔ ማይዛ ከባየር ሚኒክ ጋር የሚያደርገው እነዚህ ሁለት ጨዋታዎች ምሽት አራት ሰዓት ላይ ይደረጋሉ። ከነዚህ ጨዋታዎች ጋር የተያዙ ሰፋ ያሉ መረጃዎችን ወደ እናንተ እናድርስ። ከዛ በፊት ግን ትናንትና ከተደረጉ ጨዋታዎች መካከል አንዳንድ ጉዳዮችን እናንሳ። በግማሽ ፍጻሜ ማንን ብትገጥሙ ትመርጣላችሁ ተብሎ ትናንትና ጥያቄ ቀርቦላቸው ነበር። አችራፍ ሀኪሚ ነው ይሄ ጥያቄ የቀረበለት የፓሪስ ሳን ዠርሜን ተጫዋች እንደሆነ ይታወቃል። ፓሪስ ሳን ዠርሜን ደግሞ ወደ ቀጣዩ ዙር ማለፉን የሚያረጋግጥ ከሆነ በቀጣይ ዙር ከአርሰናል አሊያ ደግሞ ከሪያል ማድሪድ ጋር ነው የሚገናኘው ከሁለቱ ቡድኖች አሸናፊ ጋር ነው የሚገናኘው። በመጀመሪያው ዙር አርሰናሎች ሪያል ማድሪድን ሶስት ለዜሮ አሸነፈው መውጣታቸው የሚታወስ ነው እና ሪያል ማድሪድ የመልሱን ጨዋታ ዛሬ አደርጋ ሊቀለብሰው ቢሆን በርካቶች የሚጠብቁት ጥያቄ ነው። ስለዚህ የዛሬው ጨዋታን በተመለከተ አችራፍ ሀኪሚ ጥያቄ ቀርቦለት፣ እውነቱን ለመናገር እኛ ማንም ቢገጥመን አያስጨንቀንም። አርሰናልም ሪያል ማድሪድም ቢደርሱን ምንም ግድ የለኝም ሲል ነው አችራፍ ሀኪሚ ሀሳቡን እንዲሁ የሰጠው ልዊስ ኤንሪኬም በአንጻሩ የዛሬው እቅዴ ይህንን ይመስላል። መጀመሪያ እራሴን ራሴ አዘጋጃለሁ ከዛም ደልደል ብዬ ሶፋይ ላይ ቁጭልና ሪያል ማድሪድ ከአርሰናል የሚያደርጉትን ጨዋታ እያየው እዝናናለሁ ሌላ ምንም አይነት እቅድ የለኝም ሲል ነው ልዊስ ኤንሪኬም የተደምጠው። የዓለም ምርጥ ቡድን አለን ብሏል። ልዊስ ኤንሪኬም ስፔናዊው የፓሪስ ሳን ጀርሜን ዋና አሰልጣኝ የሆነው ልዊስ ኤንሪኬም በግማሽ ፍጻሜው የትኛውን ቡድን ቢገጥማቸው ለውጥ እንደሌለው ነው የገለጸው። እኛ የዓለም ምርጥ ቡድን አለን ሲሉ አሰልጣኝ ልዊስ ኤንሪኬም ግማሽ ፍጻሜውን ከተቀላቀሉ በኋላ እንዲሁ ተናግረዋል። ለእኛ የትኛውን ቡድን ቢያልፍ ለውጥ አያመጣም ያሉት አሰልጣኝ ልዊስ ኤንሪኬም ጨዋታውን በመመልከት እንዝናናለን ሲሉም የተናገሩት ፓሪስ ሳን ጀርሜን በግማሽ ፍጻሜው የዛሬ ምሽት ተጋጣሚዎች የሪያል ማድሪድና የአርሰናልን አሸናፊ እንደሚገጥም ነው የወጡ መረጃዎች የሚያሳዩት። ከዛሬው ጨዋታ ጋር አያይዘን ግን ጉዳዮችን እናንሳ። የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ዛሬ ምሽት ይቀጥላሉ። አርሰናል ታሪካዊ ድልን በመድረኩ ንጉስ ሪያል ማድሪድ ላይ ተጎናጽፎ ግማሽ ፍጻሜውን ለመቀላቀል የዘጠና ደቂቃ እድሜ ብቻ ቀርቶታል። ከዚህ ቀደም በመድረኩ ሳይጠበቁ ተጋጣሚያቸውን በጥሎ ማለፍ ጨዋታዎች የደርሰ መልስ ውጤት መርታት የቻሉ ክለቦችና ጨዋታዎችን ከዚህ በታች እንግዲህ እንመልከትላቸው። አንደኛው ኤሲ ሚላን ከዲፖርቲቮ ላካሮኛ ነው። ይህ ጨዋታ የሩብ ፍጻሜ ጨዋታ ነው፣ 2003/2004 የውድድር አመት ላይ የተደረገ ነው። ኤሲ ሚላን በወቅቱ እንደ ሪካርዶ ካካ፣ ፓብሎ ማልዲኒ፣ አንድሪያ ፒርሎ እና ካፉ የመሳሰሉ ታላላቅ ተጫዋቾችን ይዞ ነበር። በሳንሴሮ ሮሰነሪዎቹ አራት ለአንድ አሸንፈው ጨዋታውን የጨረሰው ቢመስልም በመልሱ ግጥሚያ ግን የሃቪዬ ኤሩርታ ቡድን በአራያ ዞሪ እንግዲህ አራት ለዜሮ በሆነ ውጤት እንግዲህ ሳይጠበቅ በማሸነፍ ግማሽ ፍጻሜውን መቀላቀሉ በርካቶች ያስታውስታል። ሌላኛው 2017/18 የሩብ ፍጻሜ በርካታቻችሁ ታስታውስታላችሁ ብዬ አስባለሁ። የቅርብ ጊዜ ከመሆኑ ጋር በተያያዘ ባርሴሎና ከሮማ ጋር ያደረጉት ጨዋታ ነው። ሊዮኔል ሜሲ እና የቡድን አጋሮቹ በደርሰው መልሱ የመጀመሪያ ጨዋታ በካምፕኑ የሴሪኤውን ክለብ አራት ለአንድ በሆነ ውጤት በማሸነፋቸውን ተከትሎ ብሉግራናዎቹ እንግዲህ አንድ እግራቸው ወደ ግማሽ ፍጻሜ ያስገቡ መስሎ ነበር። በመልሱ በሮም ኦሎምፒክ ስቴዲየም የነበረው ውጤት ግን ያልተጠበቀ ነበር። የዋና ከተማው ክለብ ሳይጠበቅ 3 ለ0 በማሸነፍ የግማሽ ፍጻሜው ተፋላሚ መሆኑን ማረጋገጥ ችሏል። ሌላኛው ጥሎ ማለፍ 16 ውስጥ ደግሞ 2018-2019 ውድድር ዓመት የተደረገ ነው። አያክስ አምስተርዳም እና ሮያል ማድሪድ የ2018-19 የአውሮፓ ቻምፒዮንስ ሊግ የውድድር ዘመን እጅግ አዝናኝ ከሚባሉት መካከል ሊጠቀስ የሚችል ነው። አያክስ፣ ሊቨርፑል ና ቶትንሀም ሆትስፐርስ ባስገራሚ ሁኔታ በጥሎ ማለፍ ጨዋታዎቻቸው ውጤት መቀልበስ የቻሉበትም ነበር። የኤሪክ ቴንሃግ ቡድን በሜዳው ዮሃን ክራይፍ አሬና የመድረኩን ባለ ሪከርድ ባለክብር ሪያል ማድሪድን አስተናግዶ አንድ አቻ ቢለያዩም ሳንቲያጎ ቤርናቢው ላይ ግን አራት ለአንድ በማሸነፍ ግማሽ ፍጻሜውን ሩ ፍጻሜውን መቀላቀል የቻሉበትን አጋጣሚም እንዲሁ የምናስታውሰው ነው። ሌላኛው ሞናኮ ከሪያል ማድሪድ ጋር 204 ሩ ፍጻሜ ላይ ያደረጉት ጨዋታ ነው። የፈረንሳዩ ትንሽ ክለብ በአሁኑ የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሻ ሾ እየተመራ ታላቁን የስፔን ክለብ ጉድ ያደረገበት ነው። ፈርናንዶ ሞሪቴርስ በውሰት ውል እንግዲህ የሊግዋኑን ክለብ ተቀላቀለ፣ ሎስ ብላንኮቹን የተበቀለበትም ነበር። ሁለቱ ቡድኖች በደርሶ መልስ ጨዋታ ውጤት እንግዲህ አምስታቻ በሆነ ውጤት ነበር ሞናኮ ከሜዳ ውጪ ብዙ ባገባ በሚለው ህግም ግማሽ ፍጻሜውን መቀላቀሉን ያረጋገጠው። ሌላኛው ጥሎ ማለፍ 16 ውስጥ 2003 2004 የውድድር ዓመት ፖርቶ እና ማንቸስተር ዩናይትድ ያደረጉት ነው። ፖርቶ በጆዜ ሞሪኒዮ ስር ታሪክ የሰራበት የውድድር ዘመን ነው። የፖርቱጋሉ ክለብ በጥሎ ማለፍ 16ቱ የደርሶ መልስ የመጀመሪያ ጨዋታ በሜዳው ኢስታዲዮ ዶ ድራጋው በደቡብ አሜሪካዊ ዋጥቂ ቤኒ ማካርቲ ሁለት ጎሎች ሁለት ለአንድ በሆነ ውጤት ማሸነፍ ችሎ የነበረ ሲሆን በመልሱ ጨዋታ አንዳቻ በመለየት ሩብ ፍጻሜውን መቀላቀል ችሏል። ኮስቲኒሃ በመጨረሻው ደቂቃ ያቻነቷን ጎል ሲያስቆጠር በወቅቱ ጎል ማሰባ አሰልጣኝ ዦዜ ሞሪኖ ያሳየው የደስታ አገላለጽም በስፖርት ቤተሰቡ ዘንድ የማይዘነጋ ነው። በዚህኛው ዙርም እንግዲህ የሚጠበቁ ጨዋታዎች ይኖራሉ ተብሎ ነው የሚጠበቀው። የሰሜን ለንደኑ ክለብ አርሰናል በሁሉም ውድድሮች ከ2023 ታህሳስ ወር ወዲህ ሶስትና ከሶስት በላይ ግቦች ተቆጥረውበት አያውቁም። አርሰናሎች ለመጨረሻ ጊዜ ሶስት ግቦች የተቆጠረባቸው ከ16 ወራት በፊት ሉተን ታውንን 4ለ3 ባሸነፉበት ጨዋታ ነው። አርሰናል ባለፉት 79 ጨዋታዎች ከሶስት በላይ ግቦች እንግዲህ ያልተቆጠረባቸው ሲሆን ሁለት ግብ ያስተናገዱበትም በ14 ጨዋታዎች ብቻ ነው። አርሰናሎች ካለፉት 79 ጨዋታዎች በሰላሳ አንዱ ምንም አይነት ግብ ሳይቆጠረባቸው መውጣት ችለዋል። አርሰናል አሁን ላይ በሚያደርጋቸው ጨዋታዎች ግብ ሳይቆጠረበት የመውጣት እድሉ በአማካይ 39 በመቶ መሆኑንም የወጡ ቁጥራዊ መረጃዎችም ያሳያሉ። ሪያል ማድሪድ ሁል ጊዜም ሪያል ማድሪድ ነው ብሏል ሴስ ፋብሬጋስ። ስፔናዊው አሰልጣኝና የቀድሞ አማካይ ሴስ ፋብሬጋስ የአርሰናልና የሪያል ማድሪድ ጨዋታ ተጠናቋል ብሎ ለመናገር እንደሚቸገር ነው የገለጸው። ሁሉም ነገር አብቅቷል ብዬ ብልደሰት ነበር ያለው የቀድሞ የአርሰናሉ ተጫዋች ሴስ ፋብሬጋስ፣ ነገር ግን ሪያል ማድሪድ ሪያል ማድሪድ ነው ሲልም ተናግሯል። ሳንቲያጎ ቤርናቢው ላይ ብዙ ጊዜ እንደተጫወተ ሰው እነሱ ምንም ነገር የማድረግ አቅም እንዳላቸው መናገር ይችላለው ሲልም ነው የተናገረው። ስልኬ የሪያል ማድሪድ ካምባኮችን በሚያሳዩ ታሪካዊ ቪዲዮዎች የተሞላ ነው። ከዚህ ቀደም እነዚህ አይነት ቦታዎች ላይ ተገኝተናል አሸንፈናልም ሲል ነው ጁድ ቤሊንጋም የተናገረው። የዛሬውንም ጨዋታ በጉጉት እየጠበቀው እንደሆነ ጭምር ነው ሀሳቡን የሰጠው ጁድ ቤሊንጋም። ዛሬ እንግዲህ ተጠባቂው ጨዋታ ይደረጋል። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ ተጠባቂ መርሃ ግበር ምሽት አራት ሰዓት ሲል ሪያል ማድሪድ ከአርሰናል ጋር ጨዋታቸውን ያደርጋሉ። በመጀመሪያው ዙር ጨዋታ አርሰናል 3 ለ 0 በሆነ ውጤት ማሸነፉን እናስታውሳለን። ሳንቲያጎ ቤርናቢው ላይ የሚደረግ ጨዋታ ነው። በአቋም መዋዠቅ ላይ የሚገኘው ሪያል ማድሪድ በዛሬው ዕለት በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መልስ ዙር በአስፈሪ ሜዳው ሳንቲያጎ ቤርናቢው ስቴዲየም የለንደኑን ክለብ እንዲሁም ወጥ በሆነ አቋም ላይ የማይገኘውን አርሰናልን ይጋብዛል። ሪያል ማድሪድ በስፔን ላሊጋ ሰላሳ አንደኛ ሳምንት ጨዋታ መርሃ ግብር ከሜዳ ውጭ ተጉዞ በካማቪንጋ ብቸኛ ግብ ታግዞ ዲፖርቲቭ አላቬስን አንድ ለ ዜሮ አሸንፎ ወደ ዛሬው ጨዋታ ይመጣል። በአንጻሩ አርሰናሎች በእንግሊዝ ፕሪምየር ሊግ ሰላሳ ሁለተኛ ሳምንት በግዙፉ ሜዳቸው ኤምሬትስ ስቴዲየም ብሬንትፈርድን አስተናግደው አንድ ለአንድ በሆናቸው ውጤት ተለያይተው ነው ወደ ዛሬው ታላቁ ፍጥጫ ለመምጣት የተገደዱት ሪያል ማድሪድ በሊጉ በ31 ጨዋታዎች መከናወን ሲችል 20 ድሎችን፣ 6 አቻና አምስት ሽንፈቶችን በማስመዝገብ በ66 ነጥቦች ሁለተኛ ደረጃ ላይ ተቀምጠዋል። በአንጻሩ አርሰናል 3 32 ጨዋታዎችን ሲያደርግ 17 ድሎችን፣ 12 አቻዎችንና 3 ሽንፈቶችን አስመዝግቦ በ63 ነጥቦች በመሰብሰብ ሁለተኛ ደረጃ ላይም የተቀመጠ ቡድን ነው። የመጀመሪያው ዙር ውጤት የእንግሊዙ ክለብ አርሰናል ሶስት ለ ዜሮ አሸናፊነት የተጠናቀቀ ሲሆን ሪያል ማድሪድ በዛሬው እለትም ትልቅ ፈተና ይጠብቀዋል ተብሎ ነው የሚጠበቀው። ሪያል ማድሪድ እና አርሰናል በታሪካቸው እርስ በርሳቸው ሶስት ጊዜያት ሲገናኙ ሪያል ማድሪድ በአንዱም ድል ያልቀናው ሲሆን ተጋጣሚው አርሰናል ግን በሁለቱ ድል ቀንቶታል። በአንዱ ጨዋታ አቻ በሆነ ውጤት ነው የተለያዩት። ሪያል ማድሪድ በ2005/2006 ሲዝን በአውሮፓ ቻምፒየንስ ሊግ ከእንግሊዙ ክለብ አርሰናል ጋር በአስራስድስቱ ዙር ተገናኝቶ በመጀመሪያው ዙር በሜዳው ገጥሞ አንድ ለ ዜሮ ተሸንፎ በመልሱ ዙር ደግሞ ከሜዳው ውጭ ተጉዞ ዜሮ ለ ዜሮ በሆናቸው ውጤት ተለያይቶ በአጠቃላይ ድምር ውጤት አንድ ለ ዜሮ በሆነ ውጤት ተሸንፎ ከውድድሩ ውጭ ሆኗል። ሪያል ማድሪድ ለመጨረሻ ጊዜ እንግዲህ ሪያል ማድሪድ ለመጨረሻ ጊዜ አርሰናልን በአውሮፓ ቻምፒየንስ ሊግ በሜዳው ሲያስተናግድ አንድ ለ ዜሮ በሆነ ውጤት ተሸንፏል። ሪያል ማድሪድ በሁሉም ውድድሮች ባደረጓቸው ያለፉት አምስት ጨዋታዎች ሁለት ድሎችንና አንዳቻ እንዲ ሁለት ሽንፈቶችን አስመዝግበዋል። በአንጻሩ አርሰናል በሁሉም ውድድሮች ባደረጋቸው ያለፉት አምስት ጨዋታዎች ሶስት ድልና ሁለታቸው ውጤቶችን አስመዝግቧል። በሪያል ማድሪድ በኩል ፌርላንድ ሜንዲ፣ ዳኒ ካርቫሃል፣ አይደር ሜሊታውና አንድሪያ ሉኒን በጉዳት ምክንያት የዛሬው የአርሰናል ተጠባቂና ወሳኝ ጨዋታ እንደሚያመልጣቸው ተረጋግጧል። ፈረንሳዊው አማካይ ኤድዋርዶ ካማቪንጋ በባለፈው የአርሰናል ጨዋታ ባለቀ ሰዓት ባሳየው ያልተገባ ባህሪ ምክንያት ቀይ ካርድ የተመዘዘበት ሲሆን በቅጣቱ ምክንያትም የዛሬው ጨዋታ ያመልጠዋል። ስፔናዊው አማካይ ዳኒ ሰባዮስ ከተጠበቀው ጊዜ ቀደም ብሎ ከጉዳቱ ያገገመ ሲሆን በዛሬው ዕለትም የቀድሞ ክለቡን አርሰናሎችን ለመቅጠም ዝግጁነቱንም ጨርሷል የተባለው አይደር ሚልታው በኤሲኤል ጉዳት፣ ዳኒ ካርቫሃልን በተመሳሳይ ኤሲኤል፣ አንድሪያ ሉኒን ጉልበት ጉዳት፣ ፌርላንድ ሜንዲ ጡንቻ ጉዳት፣ ኤድዋርዶ ካማቪንጋ ደግሞ በቅጣት በዛሬው ጨዋታ ላይ አይኖሩም። በአርሰናል በኩል ደግሞ ጆርጂኒዮ፣ እንግዲህ ጋብርኤል መጋለሽ፣ ጋብርኤል ሄሱስ፣ ከዛ በተጨማሪ ደግሞ ሌላኛው ታኪሮ ቶሚያሱ፣ ካይ ሃቨርትስ በጉዳት ምክንያት የዛሬው ጨዋታ የሚያመልጣቸው ተጫዋቾች እንደሆኑ ተገልጿል። ሪያል ማድሪድ አራት አንድ ሁለት ሶስት አስተላለፍን ይጠቀማል ተብሎ ይታሰባል ቲቦ ኩርቱዋ ፌርላንድ ፌዴ ቫልቬርዴ ራኡል አሴንሲዮ እንዲሁ ዳቪድ አላባ ፍራንክ ጋርሲያ ኦሪዮል ሹዋሜኒ፣ ሉካ ሞድሪች ጁድ ቤሊንግሀም ሮድሪጎ ጎዌስ ቪኒሲዮስ ጁኒየር ና ኤምባፔን ይጠቀማል ተብሎ ነው የሚጠበቀው አራት ተከላካይ አንድ የተከላካይ አማካይ ሁለት እንግዲህ ኦፌንሲቭ ሚድፊልደሮች እና ሶስት አጥቂዎችን ይጠቀማል ተብሎ ይታሰባል። በአርሰናል በኩልም በተመሳሳይ ነው ሊሆን የሚችለው። ዳቪድ ራያ፣ ዥሪያን ቲምበር፣ ዊሊያም ሳሊባ፣ ጃኮቭ ክቬር፣ ሉዊስ ስኬሌ፣ ቶማስ ፓርቴ፣ ማርቲን ኦዴጋር፣ ደክላን ራይስ፣ ቡካዮ ሳከም፣ ሚካኤል ሜሪኖ እና ጋብሪኤል ማርቲኔሊ በዛሬው ጨዋታ በቋሚነት የመሰለ ፍድላቸው ሰፋ ያለ እንደሆነ የሚወጡ መረጃዎች እያሳዩ ይገኛሉ። ካርሎ አንቸሎቲ በዛሬው ጨዋታ ላይ ተአምር ለመስራት የተቻለውን ሁሉ ለማድረግም ቆርጦ ተነስቷል። የአርሰናል አደገኝነት ኳስ በሚይዝበት ወቅት መሆኑንም በመረዳት የካርሎ አንቸሎቲ ስትራቴጂ ኳሱን በሚገባ መቆጣጠር ላይ አተኩሯል። ለዚህም ቡድን ውስጥም ያሉትን ቴክኒካል ሚድፊልደሮችንም መርጧል። ካርሎ አንቸሎቲ በዛሬው ጨዋታ ላይ በብዛት ጥቅጥቅ ያለ ሚድፊልድንም ለመያዝ ያሰበ ሲሆን ምክንያቱ ደግሞ ኳሶችን በፍጥነት ምክንያት ቡርኖ ለሚመቻቸው የማጥቃት ጨዋታም ለማድረስ እንደሆነ ጭምር ነው የሚታመነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሶ ከፓሪስ ሰን ጀርሜን ጋር ያሳየውን አቋም እንደሚያሳይ ተስፋ አደርጋለሁ። ይህ የሁሉም ደጋፊዎችም ምኞት ነው ብለዋል። የቀድሞ የማንቸስተር ዩናይትድ ሌጀንድ ወይን ሩኒ ነው ይህንን ሀሳብ የሰጠው። የአስተን ቪላው አሰልጣኝ የሆኑት ኡናይ ኤሚሪ ክለባቸው ለማርከስ ራሽፎርድ የ40 ሚሊየን ፓውንድ ግዢ ምርጫውን ይጠቀማል ወይ ለሚለው ጥያቄ ምላሽም እንደሰጡ ጭምር ነው እየተገለጸም የሚገኘው። ዋናው ነገር ማርከስ ራሽፎርድ ምቹና በጣም ጥሩ ስሜት እየተሰማው ነው። ዛሬ ድንቅ ጨዋታን አድርጓል። እኛም ደግሞ በዛ በጣም ደስ ብሎናል። እሱ እዚህ ደስተኛ ከሆነ እኛም ደስተኞች ነን። እናም ሁሉም ነገር በሚፈጠሩት ሁኔታዎች ላይ ተመስርተን በሚቀጥሉት ሳምንታቶችና በሚቀጥሉት አመት ምን ሊከሰት እንደሚችል አብረን የምናይ ይሆናል ብለዋል። አሁን ማንኛውም ነገር ማቀር ከባድ ነው ሲል ኡናይ ኤምሪ ለአማዞን ፕራይም ሀሳቡን ሰጥቷል። ዩናይትዶች፣ ዣቪ ሳይመንስን ይፈልጋሉ። ማንቸስተር ዩናይትድ ፊታቸውን ወደ ጀርመኑ ክለብ አረቤ ለብዚሽ አዙረዋል። ዩናይትዶች ኔዘርላንዳዊውን የ21 ዓመቱን ወጣት የግራ ክንፍ የመስመር አጥቂ እና ደግሞ የአጥቂ አማካይ የሆነውን ዣቪ ሳይመንስን ከጀርመኑ ክለብ አረቤ ለብዚሽ ማስፈረም ይፈልጋሉ። ማንቸስተር ዩናይትዶች ከዣቪ ሳይመንስ ወኪሎች ጋር ጠንከራ ያለ ግንኙነቶችን በማድረግ ላይ ይገኛሉ። ዣቪ ሳይመንስ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን ሊቀላቀል የሚችልበት መንገድ ላይ በመወያየት ላይ ነው የሚገኙት። ዣቪ ሳይመንስ በዚህ ሲዝን በቡንደስ ሊጋው ሀያ አንድ ጨዋታዎችን አድርጎ ዘጠኝ ጎሎችን አስቆጥሮ አምስት አሲስቶችን በስሙ ማስመዝገብ ችሏል። ዣቪ ሳይመንስ ፓሪስ ሰን ጀርሜንን ከለቀቀ ጊዜ አንስቶ ራሱን በሚገባም እያሻሻል የሚገኝ ድንቅ ወጣት ተጫዋች ነው ብሎታል። ከቼንድ ኦፍ ሳይድ በመረጃው በአሁኑ ሰዓት ማንቸስተር ዩናይትድ ከአሮን ራምስዴል ጋር ግንኙነት እንዳለው አላውቅም ብለዋል ፋብሪዚዮ ሮማኖ ነው። የራምስዴል ጉዳይ እንደ ኦናና ሁኔታ የሚወሰን ነው። ስለዚህ ጊዜው ገና ነው ሲልም ጭምር ነው የተናገረው ይህንን ሀሳብ የሰጠው ፋብሪሲዮ ሮማኖ። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ፋብሪሲዮ ይናገራል ሻቪ አሎንዞ ባለፈው ክረምት ከባየር ሚኒክና ከሊቨርፑል የቀረበለትን ጥያቄ ውድቅ ያደረገው ወደ ሪያል ማድሪድ መሄድ ስለፈለገ ነው ብሏል። ሻቪ አሎንዞ በሪያል ማድሪድ የማሰልጠን ህልም እንዳለው ነው የሚገለጸው። የሻምፒዮንሺፕ ክለብ ተጫዋች የሆነውና የሰንደርላንድ አማካይ የሆነው ክሪስ ሪግን ለማስፈረም ሊቨርፑልና ኤቨርተን ዋና ተፎካካሪዎች ናቸው። ዶርትሙንድ፣ ባየር ሌቨርኩዘን፣ ኒውካስል፣ ብሬንፈርድ እና ኤቨርተን በክረምቱ የዝውውር መስኮት ጀሬል ኳንሳህን ወደ ክለባቸው ለማስፈረም ሀሳብ እንዳላቸው እየተገለጸ ይገኛል። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ኬቨን ደ ብሮይና የወደፊት ህይወቱን የመጨረሻ ውሳኔ ከማሳለፉ በፊት ከአውሮፓ ክለቦች የሚቀርቡለትን ጥያቄ ያዳምጣል። ኢንተር ማያሚና ሳዑዲ አረቢያ የእሱ ፈላጊ ናቸው ብሎናል ስፖርት ዊትነስ በመረጃው ባየር ሚኒክ ከፍሎሪያን ቬርትስ አባት ጋር ስለ ቬርትስ ዝውውር በድብቅ እየተነጋገረ ነው። እንግዲህ ኦሌ ሆነሽ ካርል ሄንዝ ሩሚኒንጌ በዚህ ጉዳይ ላይም ተሳትፈዋል። ባየር ሚኒክ በሪከርድ ዋጋ ዝውውሩን የማድረግ አቅም ቢኖረውም ሌቨርኩሰን ግን ፍሎሪያን ቬርትስ ለመልቀቅ አይፈልግም። አሁን ላይ ፍሎሪያን ቬርትስ ራሱ ውሳኔ ማድረግ እንዳለበት ነው ፕሌቲጎል መረጃውን ያጋራው። የኢትዮጵያ ፕሪሚየር ሊግ ሁለት ጉዳዮችን እናንሳ። የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ዛሬ እንደሚደረጉ ቀደም ብለን ገልጸንላችኋል። ቀደም ብሎ ደግሞ ዘጠኝ ሰዓት ላይ የተጀመረ ጨዋታ ለኢትዮጵያ መድንና አዳማ ከተማ የሚያደርጉት ጨዋታ በሁለት የተለያዩ ጽንፎች ባሉ ፍክክሮች ውስጥ የሚገኙት ክለቦችን የሚያፋለመው ጨዋታ ለቡድኖቹ ካለው አስፈላጊነት አንጻር ብርቱ ፍልሚያ ይደረግበታል ተብሎ ይገመታል። በደረጃ ሰንጠረዡ አናትና ግርጌ ላይ የሚገኙት ሁለቱ ቡድኖችን የሚያገናኘው ጨዋታ ውጤቱ ለሁለቱም የተለያየ ትርጉም ነው የሚኖረው ለኢትዮጵያ መድን ከተከታዩ ጋር ያለውን ልዩነት ይበልጥ አስፍቶ በዋንጫ ፉክክሩ አንድ እርምጃ ያለመራመድ የሚያደርገው ጥረት ውስጥ የሚከናወን ጨዋታ ነው። በተቃራኒው አዳማ ከተማ ቢያንስ ከበላዩ ያለው ሀዋሳ ከተማ ጋር በነጥብ ለመስተካከልና ለአለመውረድን በሚደረገው ፍልሚያ ውስጥም ተስፋን የሚጥልለት ጨዋታ ነው። የዛሬው ጨዋታ በኢትዮጵያ መድን የዋንጫ ጉዞ ላይ ለውጥ ሊያመጣ የሚችል ወሳኝ መርሃ ግብር ነው። በመጨረሻው ጨዋታ ከሶስት ተከታታይ ድሎች በኋላ ነጥብ መጣሉን ተከትሎ በዋንጫ ፉክክሩ አንድ እርምጃ ያለመራመድ ከዛሬው ፍልሚያ ሙሉ ነጥብ ማሳካት ግድ የሚለው መሪው መድን ከተከታዮቹ ሁለቱም እንግዲህ ማለትም ባህር ዳር ከተማና ወላይታ ዲቻ ነጥብ መጣላቸውን ተከትሎ ዳግም የነጥብ ልዩነቱን የሚያሰፋበት ወርቃማ እድል እጁ ገብቷል። በዛሬው ጨዋታ ድል ማድረግ ከቻለም በዛሬው ዕለት ድል ካደረገው በሁለተኛው ደረጃ ላይም ከተቀመጠው ኢትዮጵያ ቡና ያለው የነጥብ ልዩነትም ወደ ዘጠኝ የሚሰፋበት እድል በዚህ ጨዋታ ውስጥም ያገኛል። በመጨረሻው ሳምንት ሳይጠበቅ በግርጌው በተቀመጠው ወልዋሎ ነጥብ የጣለው ኢትዮጵያ መድን የተከላካይ ክፍሉን ወሳኝ ተሳታፊዎች በጉዳት ማጣቱ ፈተና ሆኖ ቆይቷል። በውድድር አመቱ ለመጀመሪያ ጊዜ በሶስት ተከታታይ ጨዋታዎች ለግብ ማስተናገድ የተገደደው ቡድኑ ዋነኛ ጠንካራ ጎኑ ሆኖ የዘለቀው የመከላከል ብርታቱን መመለስ ይኖርበታል። በመጨረሻው ጨዋታ ከጉዳት የተመለሰው ረመዳን ኢየሱፍ ማግኘታቸውም ለአሰልጣኝ ገብረ መድን ኃይሌ ጥሩ ዜና ነው። በዛሬው ዕለትም ባለፉት አራት ጨዋታዎች ሁለት ግቦችን ብቻ ያስቆጠረው አዳማ ከተማ እንደ መግጠሙ ከባድ ፈተና ይጠብቀዋል ተብሎ ባይገመትም፣ ጨዋታው ለተጋጣሚው ካለው ወሳኝነት አንጻር ግን ምናልባትም እንደ ባለፈው ሳምንት አይነት ያልተጠበቀ ፍልሚያ ሊጠብቀው የሚችልበት እድልም አለ። በ21 ነጥቦች 19ኛ ደረጃ ላይ የተቀመጡት አዳማ ከተማዎች ከወራጅ ቀጠናው ለመውጣት በሚያደርጉት ጉዞ አስፈላጊ ነጥብ ለመሸመትም መሪውን ይገጥማሉ። 15ኛ ደረጃ ላይ የተቀመጠው ሐዋሳ ከተማ በትናንትናው ጨዋታ ላይ ድል ማድረጉን ተከትሎ ልዩነቱን ለማጥበብ እያለሙ ወደ ሜዳ የሚገቡት አዳማ ከተማዎች የዛሬውን ጨዋታ፣ ቀጣይ ጨዋታዎች ላይ የሚያገኟቸውን ነጥቦች ከወራጅ ቀጠናው ለመውጣት በሚያደርጉት ጉዞ እጅግ ወሳኝ ናቸው። አዳማዎች በዛሬው እለት ድል ቢቀናቸውም የደረጃ መሻሻልን የሚያገኙበት እድል ጠባብ ቢሆንም፣ ከቅርብ ተፎካካሪያቸው ላለመራግን ሁለት ነጥቦች አስሩን በመጣል ሁለቱን ብቻ ያሳኩት አዳማዎችም ከዛሬው ጨዋታ ነጥብ ይዞ ለመውጣት በሁሉም ረገድ መሻሻል ይኖርባቸዋል። በተለይም በተጠቀሱት ጨዋታዎች ስድስት ግቦችን አስተናግደው እና የውጥነት ችግር የሚታይበት የቡድኑ የኋላ ክፍል ከተጋጣሚው ጥንካሬ አንጻር የሚጠብቀው ፍልሚያ ከባድ ስለሆነ በሁሉም ረገድ ተሻሽሎ መቅረብ ይኖርበታል። በኢትዮጵያ መድን በኩል በረጅም ጊዜ ጉዳት ላይ ያለው ሚሊዮን ሰለሞን አሁን ላይ ከዛሬው ጨዋታ ውጪ ነው። በአዳማ ከተማ በኩል ግን ሁሉም የቡድኑ አባላት ለጨዋታው ዝግጁ ናቸው። ሁለቱ ቡድኖች ከዚህ ቀደም በሊጉ 23 ጊዜ ተገናኙ ሲሆን አዳማ 7 ጨዋታዎችን በማሸነፍ ቀዳሚ ነው። ኢትዮጵያ መድን 5 ሲያሸንፍ 11 ጨዋታዎችን በአቻ ውጤት የተጠናቀቁ ነበሩ። አዳማ 26 ሲያስቆጥር፣ ኢትዮጵያ መድን በተመሳሳይ 26 ጎሎችንም ማስቆጠር የቻለበትን አጋጣሚ ነው የተመለከት ነው። ሌላኛው ምሽት 12 ሰዓት ላይ የሚደረገው የድሬዳዋ ከተማና የኢትዮ ኤሌክትሪክ ጨዋታ ነው። በ3 ነጥብ የሚበላለጡት ቡድኖች በየፊናቸው በሁለት ደረጃዎችን ማሻሻል የሚያስገኝላቸውን ድል ለማግኘት በእርቱ ፉክክር ያደርጋሉ ተብሎ ይጠበቃል። ከአስራ አንድ ጨዋታዎች በኋላ በሁለተኛው ዙር ዳግም ለመጀመሪያ ጊዜ አዳማን ሶስት ለአንድ ማሸነፍ ከቻሉ በኋላ በመጨረሻው መርሃ ግብር ነጥብ የተጋሩት ድሬዳዋ ከተማዎች መጠነኛ ፎይታን አግኝተዋል። ሆኖም ግን አሁንም ከስጋት ቀጠናው ባለመራቃቸው የዛሬውን ጨዋታ ከባድ ጨዋታ ለማሸነፍም ሁለት ደረጃቸውን የማሻሻል እድላቸውንም መጠቀም ይኖርባቸዋል። ከዛሬው ተጋጣሚያቸው በሶስት ነጥቦች ዝቅ ብለው ወደ ዛሬው ጨዋታ የሚቀርቡት ብርቱካናማዎቹም ለመራቅ ከዚህ ጨዋታ የሚያደርጉት ነጥብም በእጅጉ ያስፈልጋቸዋል። በአዳማ ድል ሳይደረግ ከተማውን ከተሰናበተ በኋላ በ23ኛው ሳምንት በቅርብ ተፎካካሪ ወሳኝ ድል የተጎናጸፈው ቡድኑ ከውጤትም ባሻገር በቅርብ ሳምንታት ጥሩ ለውጦችን አስመዝግቧል። በተለይም በአራት ተከታታይ ጨዋታዎች ኳስና መረብን ሳያገናኝ ከዘለቀ በኋላ በመጨረሻዎቹ ሁለት ጨዋታዎች ላይ አራት እግቦችን ያስቆጠረው የማጥቃት ክፍል በብዙ ረገር ተሻሽሏል። ሆኖም ቡድኑ እንደ ከዚህ ቀደም ጨዋታዎችን ለመቆጣጠር መቸገሩ አሰልጣኝ ይታገሱ እንዳለን የሚያሳስባቸው ጉዳይ ነው። ከመጨረሻው ጨዋታ በኋላ እንግዲህ ባደረጉት የድህረ ገጽ ቆይታም ቡድናቸው ካለበት የስጋት ቀጠና መነሳሻነትም ተጫዋቾቹን በነፃነት ለማጫወትም መቸገራቸውን የጠቀሱት አሰልጣኙ በዛሬው ዕለትም ከተጋጣሚያቸው አንጻር ሲታይ ከፍ ባለ ጫናም ወደ ጨዋታው እንደ መግባታቸው ቡድናቸውን በአእምሮ ረገድም ማዘጋጀት ይጠበቅባቸዋል ተብሎ ነው የሚታሰበው። በ29 ነጥቦች 12ተኛ ደረጃ ላይ የተቀመጡት ኢትዮ ኤሌክትሪኮች የሁለተኛው ዙር ጉዟቸውን ለማቃናት ከብርቱካናማዎቹ ጋር ይጫወታሉ። ኢትዮ ኤሌክትሪኮች በመጀመሪያው ዙር የመጨረሻ አራት ጨዋታዎች ማግኘት ከሚገባቸው አስራ ሁለት ነጥቦችም አስሩን ማሳካት ቢችሉም በሁለተኛው ዙር በፉክክር በነበራቸው ፍጥነት ቀንሶ በተከታታይ ጨዋታዎችም ለመሸነፍ ተገድቧል። በሁለተኛው ዙር በተካሄዱት አምስት ጨዋታዎችም ሶስት ሽንፈት፣ አንድ ድልና አንድ አቻ ውጤት ማስመዝገቡን ተከትሎ የደረጃ ሰንጠረዥ የተንሸራተተው ቡድኑ ከሁለት ጨዋታዎች በኋላ ድል አድርጎ ሁለት ደረጃዎችን ለማሻሻል በሚደረገው ጥረት ውስጥም የሚከናወን ጨዋታ ነው። ባለፉት ጨዋታዎች የወትሮን የመስመር ማጥቃት አስፈሪነት ማስቀጠል ያልቻለው የአሰልጣኝ ዘሪውን ሸንገታ ቡድን ከአባሳ ከተማ ጋር ነጥብ በተጋራበት ጨዋታ ላይ በተለይም በመጀመሪያው አጋማሽ ጥቂት የማይባሉ እድሎችን መፍጠር ቢችልም የአፈጻጸም ችግር ዋነኛ ድክመቱ ነበር። ቡድኑ ምንም እንኳን በቀደሞ ልክ ባይሆንም እድሎችን መፍጠር መጀመሩ በአውንታነት የሚነሳለት ነጥብ ነው። ሆኖም ግን አካባቢ ያለበት ችግር አፋጣኝ መፍትሄም መሰጠት አለበት ተብሎ ይታሰባል። ድሬዳዋ ከተማዎች በረጅም ጊዜ ጉዳት ላይ ካለው መሐመድ ኑር ናስር ውጪ በጉዳትም ሆነ በቅጣት የሚያጡት ተጫዋች የለም። ጉዳት ላይ የነበረው ያሬድ ታደሰም አገግሞ ለዛሬው ጨዋታ ዝግጁ ሆኗል። በኢትዮ ኤሌክትሪክ በኩል ጉዳት ላይ የከረመው አብዱልአዚዝ አማን ለዛሬው ጨዋታ ሲደርስ፣ በፍቃዱ አስረሳኝ ልምምድ ቢጀምርም ወደ ጨዋታው ለመግባት ግን ቀጣይ ሳምንታቶችን የሚጠብቅ ይሆናል። የተቀሩት የቡድኑ አባላት ተሟልተው የሚቀርቡ ነው የሚሆነው። ሁለቱ ብሮች ከዚህ ቀደም ለ17 ጊዜ ተገናኝተው ኢትዮ ኤሌክትሪክ በስድስት ድሬዳዋ ከተማ ደግሞ በአራት አጋጣሚዎች ሲያሸንፉ ቀሪዎቹ ሰባት ጨዋታዎች ደግሞ አቻ ይጠናቀቁ ነበሩ። ኢትዮ ኤሌክትሪክ 20 ድሬዳዋ ደግሞ 14 ግቦችን እርስ በርስ ሲገናኙ ማስቆጠር የቻሉበትን አጋጣሚም ተገልጿል። መረጃው የሶከር ኢትዮጵያ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረኩኝ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። በነገ ጠዋት ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።